ውዴ ቻናላችን ተከታታዮች ሰላም ብያለሁ። በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ወስዳችሁ ውጤታችሁ ከ50% በታች የሆነባችሁ ተማሪዎች በተለይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ በመግለጫቸው ላይ ስለ ዘንድሮው የሪሚዲያል ዩኒቨርሲቲ መግቢያ መቁረጫ ነጥብ በግልጽ ሳይናገሩ ነገር ግን ጠቆም አድርገው ባለፉት መረጃ ምክንያት በጣም በርካታ ተማሪዎች በቴሌግራም እና በዩቲዩብ ቻናላችን አስተያየት መስጫ ላይ ግራ መጋባታችሁን እየገለጻችሁ ትገኛል ትገኛላችሁ በተለይ ባለፈው ዓመት የሪሚዲያል መግቢያ መቁረጫ ነጥብ 31% ወይም ከ6186 እንደነበር ይታወቃል። ዘንድሮ ግን ሚኒስትሩ ከ40% እስከ 50% ለማድረግ እያሰብን ነው ማለታቸውን ተከትሎ በጣም በርካታ ተማሪዎች ግራ ተጋብተዋል። እንግዲህ ይህ እውነት የሚሆን ከሆነ የዘንድሮ ዝቅተኛው የሪሚዲያል የግቢ መግቢያ ውጤት ከ240 እስከ 300 ባለው አማካይ ውጤት መካከል ይሆናል እንደማለት ነው። ይህም 240 ቢሆን እንኳን ከባለፈው ዓመት የሪሚዲያል የግቢ መግቢያ መቁረጫ ነጥ ጋር ሲወዳደር በ54 ነጥብ ከፍ ይላል ማለት ነው። ስለ ሪሚዲያል ስናነሳ በግልና በመንግስት ሪሚዲያል መማር ልዩነቱ ምንድን ነው? የማለፊያ ነጥብ ውስጥ ስንት ሊሆን ይችላል? ምናልባት ሪሚዲያል ካልገባን ያለን አማራጭ ምን ሊሆን ይችላል? ምን ልንማር እንችላለን? የሚሉትን ጥያቄዎች ጨምሮ አዳዲስ የተሰሙና የግድ ልሰሟቸው የሚገቡ መረጃዎችን ይዤላችሁ ቀርብ ያለው በተጨማሪም በየአመቱ ብዙ የሪሚዲያል ተማሪዎች መረጃ ባለመከታተላቸው ምክንያት ተሸውደው ድላቸውን የሚያበላሹባቸውን ጉዳዮችና በ በዚህ ልክ ይጨምራል ወይስ አይጨምርም? በሚለው ጉዳይ ላይ ግልጽና ሙሉ መረጃ በዚህ ቪዲዮ የምነግራችሁ ይሆናል። ይህ መረጃ ሪሚዲያል ለመግባት ለምትፈልጉ ወይም ደግሞ ስለ ሪሚዲያል አጠቃላይ ሁኔታ ለማወቅ ለምትፈልጉ በጣም ጠቃሚ ስለሆነ እስከ መጨረሻው እንዲታዳምጡ አሳስባለሁ። ሌላው ደግሞ ይህንን ቪዲዮ ላይክና ሰብስክራይብ አድርጋችሁ በአስተያየት መስጫው ላይ ማንኛውንም አይነት ጥያቄ ወይም ደግሞ አስተያየት ለምትጽፉ ሶስት ተማሪዎች በጣም በሁሉም የሞባይል እና ላፕቶፕ ስክሪኖች ላይ የሚጽፍ ዩኒቨርሳል ስክሪን ፔን ከኢትዮጵያ ኦንላይን ማርኬት ዳትካም ላይ በነፃ የምታዙበት ኮድ የምንሰጣችሁ ይሆናል ማለት ነው። እቃው እንግዲህ ካላችሁበት ቦታ በፖስታ ቤት በነፃ የምንልክላችሁ ይሆናል። ኢትዮጵያ ኦንላይን ማርኬት ዳትካም የማታውቁት ከሆነ ከየትኛውም የሀገራችን ክፍል ሆናችሁ እቃዎችን ኦንላይን ስገዙ ካላችሁበት ቦታ በፖስታ ቤት በነፃ የሚልክ የኢኮመርስ ድረገጽ ነው። ዘንድሮ የሪሚዲያል መግቢያ ውጤት ስንት ሊሆን ይችላል ወደሚለው መረጃ ስንመጣ ደግሞ በመጀመሪያ ሪሚዲያል ምንድን ነው መማሩስ ይጠቅማሉ የሚለውም በግልጽ መረዳት አለብን ማለት ነው። ሪሚዲያል ወይም የማካካሻ ትምህርት እንግዲህ የተጀመረው በ2015 25 ዓመተ ምህረት ሲሆን ይህም የሆነው የዩኒቨርሲቲ መግቢያ ውጤት ከ50% በላይ መሆን አለበት የሚለውን ውሳኔ ተከትሎ ነው። በ2014 ዓመተ ምህረት አገር አቀፍ ፈተና ከወሰዱት 896520 ተማሪዎች ውስጥ ከግማሽ በላይ ያመጡት 29909 ተማሪዎች ብቻ ነበሩ። ይህም ማለት ወደ 33% ብቻ ነበሩ ማለት ነው። በዚህ ምክንያት ውጤታቸው ከተወሰነ ነጥብ በላይ የነበራቸው ተማሪዎች በሪሚዲያል ፕሮግራም ዩኒቨርሲቲ ገብተው ለአራት ወራት የማካካሻ ትምህርቱን ተከታትለው ፈተናውን ካለፉ በመደበኛው የመጀመሪያ ዓመት ትምህርታቸውን እንዲጀምሩ ተፈቀደላቸው ማለት ነው። ከዚያ በኋላ በ2016 እና በ2017 ዓ ም የትምህርት ዘመንም በዚሁ መንገድ ቀጥሏል። በእርግጥ የትምህርት አሰጣጡና የሪሚዲያል ፈተና አሰጣጥ ሕጉ ባለፈው ዓመት ብዙ የተቀየሩ ነገሮች አሉ ሲሆን፣ ይህንንም በሚመለከት የሰራሁት ሌላ ቪዲዮ ስላለ ይህንን ስጨርሱ ማየት ትችላላችሁ። ከዚህ ላይ ሌላው ልናውቅ የሚገባን ነገር የሪሚዲያል መግቢያ መቁረጫ ነጥብ ሲነገር ለሴቶች፣ ለወንዶች፣ ለአርብቶ አደር አካባቢዎች፣ በመንግስት ለሚማሩ ግል ለሚማሩ የተለያየ መሆኑን ነው። ይህም እንዴት እንደሚሆን በዚህ ቪዲዮ የምነግራችሁ ይሆናል። ስለ ዘንድሮው የሪሚዲያል መግቢያ መቁረጫ ነጥብ ከመገመታችን በፊት ዋናው ማወቅ ያለብን ነገር የሪሚዲያል መግቢያ መቁረጫ ነጥብን የሚወስኑ ሁኔታዎች ምንድናቸው? የሚሉትን ነው እንግዲህ የሪሚዲያል መግቢያ መቁረጫ ነጥብን ከሚወስኑ ሁኔታዎች መካከል አንዱ ነው። ዋነኛው ዘንድሮ በመደበኛነት ወደ ዩኒቨርሲቲ የሚገቡ ተማሪዎች ብዛት ነው። ምክንያቱም እነዚህ ተማሪዎች የዩኒቨርሲቲውን ሀብት ይጠቀማሉ። ምናልባት ዩኒቨርስቲዎች በቂ የመኝታ ክፍል፣ የምግብ አገልግሎትና ሌሎች አስፈላጊ መሰረተ ልማቶችን ለማሟላት በቂ በጀት ከሌላቸው የሚቀበሉትን የተማሪ ቁጥር ይቀንሳሉ ማለት ነው። እነሱ ከቀነሱ ደግሞ የትምህርት ሚኒስቴርም ተማሪዎችን የሚመድበው በዩኒቨርስቲዎቹ አቅም ልክ ስለሆነ የመግቢያ ነጥቡን ከፍ ሊያደርገው ይችላል ማለት ነው። ሌላው የሪሚዲያል መግቢያ መቁረጫ ነጥብን የሚወስነው ነው የትምህርት ሚኒስቴርና የሀገሪቱ ፖሊሲ እንዲሁም ደግሞ ለትምህርት ተቋማት የሚሰጠው በጀት ነው ማለት ነው። እንግዲህ መንግስት ብዙ ተማሪ ወደ ቴክኒክና ሙያ እንዲገባና የሪሚዲያል ተማሪዎችን ቁጥር መቀነስ ከፈለገ እንዲሁም ደግሞ ለዩኒቨርሲቲዎች ብዙ በጀት ካልመደበ የተማሪዎችን ቁጥር ሊገድበው ይችላል ማለት ነው። በተጨማሪም የሪሚዲያል መግቢያ መቁረጫ ነጥብን ከሚወስኑ ሁኔታዎች መካከል ከ50 ፐርሰንት በታች ውጤት ያመጡ ተማሪዎች አማካይ ውጤታቸው ምን ይመስላል የሚለው ነው።

አብዛኛው ተማሪ ከ200 በታች ካመጣ የሪሚዲያል ማለፊያ ነጥቡ በጣም የሚቀንስ ይሆናል ማለት ነው። ወደ 240ና ከዚያ በላይ ብዙ ተማሪ ካለ ደግሞ የሪሚዲያል ማለፊያ ነጥቡ የሚጨምር ይሆናል ማለት ነው። የ2018 የሪሚዲያል መግቢያ መቁረጫ ነጥብ ስንት ሊሆን ይችላል ወደሚለው መረጃ ከመግባታችን በፊት ባለፉት አመታት የሪሚዲያል መግቢያና ዩኒቨርሲቲ የገቡ ተማሪዎችን ብዛት በደንብ ማየት ያስፈልጋል። ለምሳሌ በ2014 ዓ ም ወደ 896520 ተማሪዎች የአገር አቀፈት ፈተናውን ወስደው በ2015 ዓ ም ከ50 ፐርሰንት በላይ ውጤት አምጥተው ወደ ዩኒቨርሲቲ የገቡ ተማሪዎች ብዛት 29909 ወይም ደግሞ 33 ፐርሰንት ብቻ ነበሩ። በዚሁ ዓመት ማለትም በ2015 ዓ ም በሪሚዲያል ወደ ዩኒቨርሲቲ ገብተው እንዲማሩ የተፈቀደላቸው ተማሪዎች አጠቃላይ ብዛት ስናይ ደግሞ በግልም ሆነ በመንግስት ተቋማት በሪሚዲያል ፕሮግራም ለመማር ውጤታቸው ከመቶ ሲሰላ 30 ፐርሰንትና ከዚያ በላይ ማምጣት ይጠበቅባቸው ነበር ማለት ነው። ይህም ማለት ከ602 ተፈተኑት ነጥባቸው ቢያንስ 180 መሆን ነበረበት ከዚህ ላይ ልብ ልትሉ የሚገባው እነዚህ ተማሪዎች ምንም እንኳን ውጤታቸው ከ30 ፐርሰንት በላይ ቢሆንም በመንግስት ዩኒቨርሲቲዎች በመንግስት ወጪ በነፃ እንዲማሩ የተፈቀደላቸው ተማሪዎች ከዚህ እስክሪን ላይ የምታዩትን የመቁረጫ ነጥብ ያመጡት ብቻ ነበሩ ለምሳሌ የተፈጥሮ ሳይንስ ወንድ ተማሪዎችን ብናይ ከሰባት መቶ ቢያንስ 263 ማምጣት ይጠበቅባቸው ነበር ይህም ወደ 37.5 ይሆናል ማለት ነው ስለዚህ ውጤታቸው በ30% እና በ37.5% መካከል የነበሩ ተማሪዎች በግል እየከፈሉ በሪሚዲያል እንዲማሩ የተፈቀደላቸው ሲሆን ከ37.5% በላይ ያመጡት ግን ከፈለጉ በግል ከፈለጉም ደግሞ በነጻ በመንግስት ወጪ በዩኒቨርሲቲዎች እንዲማሩ ተፈቅዶላቸው ነበር ማለት ነው። ሌላው ልታውቁት የሚገባው ነገር ውጤታቸው ከ30% በታች የሆነባቸው ተማሪዎች በግልም ቢሆን ሪሚዲያል መማር አልተፈቀደላቸውም። እነዚህ ተማሪዎች እነዚህ ተማሪዎች ቴክኒክና ሙያን ጨምሮ የተለያዩ ትምህርቶችን እንዲማሩ የተፈቀደላቸው ሲሆን ይህንም በሚመለከት የሰራሁት ሌላ ቪዲዮ ስላለ ይህን ስትጨርሱ ማየት የመስችል ይሆናል። እንግዲህ ከዚህ የውጤት መቁረጫ ላይ እንደምታዩት የሪሚዲያል መግቢያ መቁረጫ ነጥብ ለወንዶችና ለሴቶች ለታዳጊ ክልሎች በግል ወይም በመንግስት ለሚማሩ ተብሎ የተለያየ ነው ማለት ነው። ባለፈው አመት ማለትም በ2016 ዓ ም ወደ 684205 ተማሪዎች የሀገር አቀፍ ፈተናውን ወሰዱ። እንግዲህ ከዚህ ላይ እንደምታዩት አጠቃላይ ፈተና የወሰዱ ተማሪዎች ብዛት ከ2015 ዓ ም ጋር ሲነጻጸር በ210 ሺህ ገደማ የቀነሰ ሲሆን ከ50% በላይ አምጥተው ወደ ግቢ የገቡት ተማሪዎች ብዛትም ቢሆን በዚሁ ዓመት ማለትም በ2017 ዓ ም በሪሚዲያል ወደ ዩኒቨርሲቲ ገብተው እንዲማሩ የተፈቀደላቸው ተማሪዎች በግልም ሆነ በመንግስት ተቋማት ለመማር ውጤታቸው ከመቶ ሲሰላ ፐርሰንትና ና ከዚያ በላይ ማምጣት ይጠበቅባቸው ነበር ማለት ነው። ይህም ማለት እንግዲህ ከ600 ለተፈተኑት ነጥባቸው ቢያንስ 186 መሆን ነበረበት ማለት ነው። ይህም ከ2015 ዓ ም ጋር ሲነጻጸር በ6 ነጥብ ብቻ ነበር የጨመረው ማለት ነው። በዚህ ላይ ልብ ልትሎ የሚገባው እነዚህ ተማሪዎች ምንም እንኳን ውጤታቸው ከ31 ፐርሰንት በላይ ቢሆንም በመንግስት ዩኒቨርሲቲዎች በነፃ እንዲማሩ የተፈቀደላቸው ውጤታቸው ከዚህ ከስክሪኑ ላይ የምታዩትን መቁረጫ ነጥብ ያመጡት ብቻ ነበሩ። ለምሳሌ የተፈጥሮና ማህበራዊ ሳይንስ ወንድ ተማሪዎች ከ600 ቢያንስ 204 ማምጣት ይጠበቅባቸው ነበር ማለት ነው። ይህም ደግሞ ወደ 34 ፐርሰንት ይሆናል ማለት ነው። ይህም እንግዲህ ከ2015 ዓ ም ጋር ሲነጻጸር በጣም ቀንሶ ነበር። ስለዚህ ውጤታቸው በ31 ፐርሰንትና በ34 ፐርሰንት መካከል የነበሩ ተማሪዎች በግል እየከፈሉ በሪሚዲያል እንዲማሩ ተፈቅዶላቸው ነበር። ከ34 ፐርሰንት በላይ ያመጡ ግን ከፈለጉ በግል ከፈለጉም ደግሞ በነጻ በመንግስት ወጪ በዩኒቨርሲቲዎች ስፖንሰር ተደርገው እንዲማሩ ተፈቅዶላቸው ነበር ማለት ነው። ከዚህ ላይ እንደምታዩት በ2017 ዓ ም የተፈጥሮና ማህበራዊ ሳይንስ ሴት ተማሪዎች በመንግስት ወጪ በነፃ ሪሚዲያል ለመማር ቢያንስ 6192 ማምጣት ይጠበቅባቸው ነበር። ይህም ወደ 32 ፐርሰንት ማለት ነው። ለታዳጊ ክልሎች የተፈቀደውን ውጤትም ከዚህ ላይ ማየት ትችላላችሁ። ዘንድሮ በሪሚዲያል ወደ ዩኒቨርሲቲ ለመግባት የመቁረጫ ነጥቡ ምን ሊሆን ይችላል ወደሚለው ጥያቄ ስንመጣ ደግሞ ባለፈው ዓመት ማለትም በ2017 ዓ ምት ወደ 585882 ተማሪዎች የአገር አቀፍ ፈተናውን ወስደው በዚህ ዓመት ከ50 ፐርሰንት በላይ ውጤት ያመጡ ተማሪዎች ብዛት ወደ 48929 ወይም ደግሞ ወደ 8.4 ፐርሰንት ይደርሳሉ ማለት ነው። ከዚህ ላይ ማወቅ ያለብን ዋናው ነገር ደግሞ የብዙ ተማሪዎች ውጤት ላይ ስተስላለበት ይህ ቁጥር ሊጨምር እንደሚችል ነው። እንግዲህ ከዚህ ላይ እንደምታዩት አጠቃላይ ፈተና የወሰዱ ተማሪዎች ብዛት ከባለፈው አመት ጋር ሲነጻጸር ቢያንስ ከ90 ሺህ ገደማ የቀነሰ ሲሆን ከግማሽ በላይ ውጤት በማምጣት ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ግን ከባለፈው አመት ጋር ሲነጻጸር ወደ 13 ሺህ ገደማ ጨምረዋል ማለት ነው። እንግዲህ ይህን ከተረዳን ዘንድሮ በሪሚዲያል ወደ ዩኒቨርሲቲ ለሚገቡ ተማሪዎች የመቁረጫ ነጥብ ፕሮፌሰሩ እንዳሉት በ40 ፐርሰንትና 50 ፐርሰንት መካከል ሊሆን ይችላል የሚል ግምት ባይኖረኝም ይህን ያህል ይሆናል ብዬ ለመናገር ቢከብድም ምናልባትም ከባለፈው አመት ብዙም ሳይረግ የተወሰነ ከፍ እንደሚችል ግን እገምታለሁ። ሌላው አዲስ የሰማነው መረጃ ደግሞ የኢንትራንስ ፈተና የሚወስዱ ተማሪዎች ቁጥር በየአመቱ በጣም እየቀነሰ መምጣቱና የብዙ ተማሪዎች ውጤት ስህተት ስለተገኘበት የሪሚዲያል መግቢያ ውጤት ላይ ሰፊ ውይይት እየተደረገ እንደሆነ ሰምተናል። ምናልባት የትምህርት ሚኒስትሩ የዚህን አመት የሪሚዲያል መግቢያ መቁረጫ ነጥቡን ከአንድ ሳምንት በኋላ እንደሚያሳውቁ ይጠበቃል። ሙሉ መረጃም እንደደረሰን በዚሁ ቻናል ላይ የምናሳውቃችሁ ይሆናል። የሪሚዲያል ኮርሶች ምንድናቸው? ሪሚዲያል መግባት ለምን ይጠቅማል? የሚሉትንና ሌሎች ጠቃሚ ጃዎችን በሌላ ቪዲዮ ስላዘጋጀውላችሁ ሊንኩን ከዚህ ቪዲዮ በታች በአስተያየት መስጫው ላይ ያስቀምጥላችኋለሁ። እናንተም ያላችሁን ሀሳብና አስተያየት በአስተያየት መስጫው ላይ ጻፉልን። መልካም ጊዜ